ሰላም ሰላም፣ እንዴት ናችሁ? ሙስሊምም ክርስቲያንም፣ እኔ እግዚአብሔር ይመስገን። ባላችሁበት ቦታ እግዚአብሔር አምላክ ይጠብቃችሁ፣ ቤተሰቦቻችሁን፣ ስራችሁን ሁሉ ይባርክላችሁ። ክርስቲያኖች ጾማችሁ የፍቅር ይሁን። እግዚአብሔር ይመስገን። አሁን ልጨርሱ ነው። እንዴት ናችሁ? ደህና ናችሁ? አለን አለን አለን እላለው። በእሱ ቸርነት ምህረት አለን፣ እንደ እግዚአብሔር ቸርነት ማለት ነው። ከዚህ በመቀጠል አንድ ንት መስራት ፈልጋለውኝ። እኔን እንደምታውቁኝ ያው ጂጂ ይባላለውኝ። የሄሉ ደጋፊ ቀንደኛ ደጋፊ የነበርኩ ነኝ። ግሩፑንም የቲክቶክ ግሩፕን እኔን ያቋቋምኩትና ብዙን ጊዜ ሄሉ ሲባል የጂጂ ስም ይቀድማል። ይሄንን ማንኛውም ቲክቶከሮች የሚያውቁት ነገር ነው። ማለት ነው። በመጀመሪያ የመሰረትኩትኝ ቲክቶኩን ለእንዳልክና ለሄሉ ብዬ ነው የመሰረትኩትኝ። የመሰረትኩትም ለምንድን ነው እንዳልክ ቢያጠፋ ላንዘቀዝቀው ሄሉ ብታጠፋ ላንዘቀዝቀው፣ እንዲሁም ከመሀላችን አንድ ሰው ቢበደል ወይንም ከመሀላችን አንድ ሰው ቢጣላ የማንም ፎቶ ላይዘቀዘቅ ነበረ ቃል ተግባብተን የጀመር ነው እና ቲክቶካችን በጣም የሄሉ ደጋፊዎች በጣም በቃ ሰው የሚቀናብን ነበረ። በጣም አስተዮች ነበርን። በጣም በሰው ዘንድ የተወደድን በቃ እግዚአብሔርን የገባ ሁሉ የሚያመሰግነን ሰዎች ነበርን ማለት ነው እና ከጊዜ በኋላ ግን በሆነ ግጭት ውስጥ ተጋጨን። በቃ ያልሆነ ነገር ድብልቅልቁ ወጣ ማለት ነው። ማለት ያሌለንን ያሌለንን ባህሪ ፎቶ እስከ መዘቅዘቅ የአንዱ ፎቶ አንዱ የአንዱ ፎቶ አንዱ አንዱ ፎቶ አንዱ መዘ ዘቅዘቅ ተጀምሯል ማለት ነው። ስለዚህ እኛ ለዓላማ ነው የቆምነው፣ ከሄሉ ጎን ነው የቆምነው። እኔ የፎቶ መዘቅዘቅ የሚለው ነገር እኔ በጣም ነው የገረመኝ። እኔ ደግሞ ሕሊናዬ ይሄን ነገር አይፈቅድልኝም። ከመጀመሪያም የነበሩ ልጆች አብረውኝ፣ አሃዱ ብሎ የጀመሩ ልጆች ጠንቅቀው ነው የሚያውቁት። እኔ ከመሳቅ ከመጫወት ውጭ ማለት ነው ምንም የማውቀው ነገር የለም። እንዲህ ቂም በቀል እንኳን ማቅ ልጅ አይደለሁም የሄሉን ግሩፕ ሳልከፍት በፊት ቲክቶክ ላይ በጣም የምታወቅ ሳቂታ፣ ስለ ዘረኝነት ስለ ምንም የማላቅ ልጅ ነኝ። በቃ መሳቅ፣ መጫወት፣ መደሰት በቃ ይህ ነው የኔ ባህሪ ማለት ነው። ከሄሉ በፊትም ቲክቶክ ላይ እታወቃለሁ። ጂጂ ከተባለ ማንኛውም ሰው ያውቃል። በሳቄ በጫወታዬ በቃ የሰው ፍቅር አለኝ እግዚአብሔር ይመስገን ማለት ነው እና ግን የሄሉን ደጋፊ ሁኜ ከጀመርኩ ጀምሮ ማለት ነው። በጣም ጥሩ ልጆች አሉ። በጣም ለ ከሄሉ ጎን የቆሙ ለሄሉ የሚሞቱላት በቃ እስከ መጨረሻው ከሄሉ ጎን የሚቆም እኔም እንደዛ ነበረ ብዬ ያሰብኩት ማለት ነው። ሰው የሚክደኛ አይመስለኝም ነበረ እግዚአብሔር በሚያውቀው ማለት ነው። ማለት እኔ ሰውን ስቀርብ እንደ ራሴ ነው። በቃ ያ ሰው ይጎዳኛል ወይንም ያ ሰው ይቀየመኛል፣ እኔ የመሰለኝን ከመናገር ወደኋላ አልንም። ፊት ለፊት ነው። በቃ ያ ሰው ወደደኝ ጠላኝ እኔ ምንም አይመስለኝም ማለት ነው እና ከጊዜ በኋላ በሆነ ነገር ተካነትን ፎቶ እስከ መዘቃዘቅ እርስ በርስ ነው የተደረሰው እና በጣም ነው የሚያስጠላው። በጣም ነው ምን አለ የዛን ጊዜ ደጋፊ ሁኝ የሄሉ ደጋፊ ሁኝ ባልወጣው ነው ያልኩት ማለት ነው ምክንያቱም ሁላችንም የልጆች እና ትልልቅ ሰዎች ነን ያለን ልጅ ያለን ደህና ደረጃ ያለን ደህና ስራ ያለን ግማሹ ደግሞ ህዝብን ቀጥረው ሁሉ የሚያሰራ ደህና ደህና ደረጃ ያሉ ሰዎች ናቸው እኔ የሰበሰብኳቸው እግዚአብሔር ይመስገን ፈረሃ እግዚአብሔር የነበረበት ቤት ነው የነበረው በጣም ለሄሉ ያላችሁ ፍቅር የተለየ ነበረ በቃ ግን በቃ ነገር ሁሉ ድብልቅልቁን የወጣው ማለት ነው። ከዛን ብዙ ነገር ተከሰተ። ብዙ ነገር ማለት ነው። ሰውና ሰው ሆኖ የማይጋጭ የለም። በነጥብ በአንድ ነጥብ ብቻ ሌላ ነገር ተደርጎ ለዚህ ደረጃ ለዚህ ፎቶ መዘቃዘቅ ደረጃ እንዴ እኛ ማለት የግሩፕ ሰው እኮ ማለት እህትና ወንድም ማለት ነው። እንዴት ነው እህቱ እህቱን የሚዘቀዝቀው? እንዴት ነው ወንድም ወንድሙን የሚዘቀዝቀው? በጣም ነው የሚያስጠላው፣ በጣም ማለት ነው። በዚህ ነገር እራሱ ሄሉ እንኳን ብታይ የምትደሰት አይመስለኝም። እግዚአብሔርን ነው የምላችሁ፣ በጣም ነው የሚከፋት። ምክንያቱም እሷ እንደዚህ አይነት ሰውም ስለማማ በጣም በግሩፓችን ነበረ የምትኮራው፣ ግሩፓችንም በጣም ነበረ የምትወደው ማለት ነው። ስለዚህ እኔ ከዛሬ ጀምሬ የሄሉ ደጋፊ መሆኔን አቆማለሁ። ምክንያቱም ራሴን የማስከብረው ራሴ ነኝ። ገባችሁ? እኔ እንደዚህ እርስ በርስ የምንጣለ፣ የምንዘቃዘቅ ግሩፕ አይደለም የመሰረትኩትን ማለት ነው። ብናጠፋ ውስጥ ለውስጥ ጥፋታችንን ፈተን እርስ በርስ የምንመካከር ነን የነበር ነው። ከዚህ በፊት የነበርነው ልጆች ጠንቅቃችሁ ታውቃላችሁ ማለት ነው። ስለዚህ ለሁላችንም እግዚአብሔር ልቦና ይስጠን። የምትወዱኝ የምታከብሩኝ እኔ እግዚአብሔር ይመስገን በሚዲያ በቲክቶክ ላይ የእኔም ባህሪ ዓለም ነው የሚያውቀው። ቲክቶክ ላይ የሚያዩ ሰዎች የሰው ጥላቻ የለኝ። በጣም ነው የሚወዱኝም እወደደው። ከመሳቅ ከመጫወት ውጭ እኔ ምንም ማውቀው ነገር የለኝም። ዛሬ እንኳን የተናገራች ነገር ብትጠይቁኝ የማላቅ ልጅ ነኝና፣ ከዛሬ ጀምሬ የሄሉ ደጋፊ መሆኔን አቆማለሁ። እህቶቼ ወንድሞቼ፣ ይቅር በሉኝ። ምክንያቱም አንደኛ ራሴን አጥቻለሁ፣ ሁለተኛ ከአምላኬ ቤት ርቄያለሁ። በጣም ከእግዚአብሔር ቤት የጸሎት ጊዜን ሁሉ ነው ያጣሁትኝ። ግሩፕ ላይ ወጥቼ ተንጣጥቼ ምን ብዬ እንትን ብዬ ነው እዛው፣ ጸሎቱም የለም፣ በዛው ነው የምተኛው ማለት ነው። ከነገና ደግሞ ግሩፕ ላይ እንትን መልካም ነገርን ሳላይ ደግሞ እግዚአብሔርን አሳዝኜ ከሆነ ሰው ጋር ተጣልቼ ወጣለውኝ እና ከኔ ጋር የነበራችሁ የምትወዱኝ የምታከብሩኝ ከጎኔ የነበራችሁ ከሄሉን ጎን የነበራችሁ ሄሉንም ስታበረታቷት የነበረው እስከ መጨረሻው ከጎኗ ቁሚ ላላችሁኝ ሁሉ ማለት ነው እኔ ስጋዬ ደክሟል በቃ በአሁን ሰዓት የማየው የሚሆነው ነገር ሁሉ አድክሞኛል እና እኔ እስካሁን ድረስ ለነበርኩት ጊዜ ይበቃኛል። በቃ ይበቃኛል። እዚህ ደረጃ ደርሰናል። አሁን ደግሞ ሌላዎች ተተኪዎች ስላሉ እነሱን ሄዳችሁ አበረታቷቸው፣ ከጎናቸው ቁሙ። ከአሁን ወዲህ ጂጂዬ ሄሉ ምናምን ብላችሁ እንዳትጠይቁኝ ማለት ነው። ይሄንን ላሳውቃችሁ ነው። በነበረን ጊዜ ያሳዘንኳችሁ ያስቀየምኳችሁ ካላችሁ በእግዚአብሔር ስም ይቅር በሉኝ እላለውኝ። ይቅርታ ትልቅነት ነውና፣ በእግዚአብሔር ስም ይቅር በሉኝ። በማወቅም ባለማወቅም ያስቀየምኳችሁ ካላችሁ ማለት ነው። ልቦና አላጣ ነው። ደግሞ እግዚአብሔር አምላክ ልቦናን ማስተዋልን ወደ ራሱ ይመልሰን ብዬ እላለሁኝ። ሄልዬን ግን እስከ መጨረሻው እኔ ወዳት አለው፣ አከብራት አለው። በማንኛውም ጊዜ ሄሉን የሚነካብኝ መቼም ቢሆን አልወድም። ግን ደጋፊ ሁኜ ካሁን ወዲህ መገኘትን አልፈልግም አልፈልግም በቃ እንደዚህ ማለት መደገፍ፣ ይሄን ደረጃ የሚያደርስ እርስ በርስ ፎቶ መዘቃጸቅ ደረጃ ክብርን ክብራችንን ዝቅ የሚያደርግ ከሆነ እግዚአብሔርን ቢቀርብን ይሻላል። ምክንያቱም ሌላው ምንም አይጠቀምም። እስካሁን አበርትተናት ከጎኗ ነው ያለ ነው እግዚአብሔርን። በጣም በጣም ብዙ ምርጥ ልጆች አለን ከጎኗ ከጎኗ የቆምን ጥላና ከለላ ሆነን በእኔ ምክንያት በጣም ጥሩ ጥሩ ሰዎችን አግኝታለች። እግዚአብሔር ይመስገን በጣም ምርጥ ምርጥ ችን ማለት ነው እና እና የሚያስቡላት የሚጨነቁላት ደና ደና ደረጃ ያሉት ናቸውእና ሁሉም ትልልቅ ነን በእድሜ ትልቅ ነን በእድሜ ስላች ሁላችንም ልጅ የወለድን ነን እንደ እድሜያችን እንደ ሁለ ምክንያቱም ልጆቻችን ከኛ ምን ይማራሉ? ፎቶ ሲዘቀዘቅ ሲትዘቃዘቁ ነገ ልጆቻችሁ በሚዲያ ላይ ያያሉ፣ ይታያል ማለት በዛው አይቀርም። የሚዲያ የያዘው ነገር ደግሞ ምንም ነገር የሚለቅ ነገር የለምና ከእንደዚህ አይነት ድርጊታችሁ ውጡ ብዬ ነው የማስበው። ስለነበረን ጊዜ አመሰግናለሁ። መልካም ውሎ ብያለሁ ነግቼ ነበረ። ቆይ አንዴ፣ እንትን አደራችሁን፣ ሁላችሁን ቢሆኑ ደጋፊ የሆናችሁ ሰዎች፣ በእናንተ ምክንያት የሄሉና የአባቷ ፎቶ የእናቷና የሄሉን ፎቶ በእናንተ እልህ እንዳታዘቀዝቁ። ነገሮቹ መተው አለባችሁ። በቃ አንድ ሰው ካልፈለገ መብቱ ነው በቃ የፈለገውን መከተል መብቱ ነው። ከዛ ግሩፕን መውጣት መብቱ ነውና አደራ የምሰጣችሁ እርስ በርስ ተዋደዱ፣ ፎቶ አትዘቃዘቁ፣ ፎቶ አትዘቃዘቁ። መከባበርን የመሰለ ነገር የለም። ለምን የዛን ሰው ፎቶ ስዘቀዝቁ፣ የዛ ሰው ማንነት ነው። ሰው ውጭ ያለው ሰው የሚገምተው አሃ፣ ይሄ ሰው ለካ እንደዚህ ነው ይባላል። ነግበኔ የሚባል ነገር አለ። ነግበኔ የሚለውን ነገር አስቡ ብዬ ነው የማስበው። አደራችሁን በአንድ ሰው ምክንያት ልጅቷ በሰላም ያለችዋን ፎቶዋን አዘቅዝቃችሁም እንድትሰደባ አታድጉ። የእናትም ሊያባቷንም እንትን ብትጠብቁ ጥሩ ነው ላለው። ከአሁን ድረስ ተከብራን ያለችው ሕዝብ እንደወደዳት እንዳከበራት ብትኖር ጥሩ ነው ብዬ ላለውኝ። ከመካከላችን ህፃን ልጅ የለም፣ ሁሉም ትልቅ ሰው ነው እና ነገሮችን አስተካክላችሁ እርቅ የምታደርጉ ከሆነ አድርጋችሁ በአንድነት ብትኖሩ ደስ ይለኛል። የእህታዊነት ምክሬ ነው ላለውኝ። በተረፈ እግዚአብሔር አምላክ የሊሻን ባለችበት እቅፍ ድግፍ አርግቶ ይጠብቅልን፣ ክፉዋን ያርቅልን። በመንገዷ ሁሉ ስዊ ከተላት በኢትዮ በምትለቀው ነገር ሁሉ እናበረታታታለን አበረታታታለሁ። ሼር ኮፕሊንክ ሁሉን ነገር አደርግላታለሁኝ ትልቅ ዩቲዩበር ሁኜ ሳይሆን በቃ ከጎኗ በዚህ በዩቲዩብ ላይ ባለው ነገር እኔ ከጎኗ ላለው እሷን በዩቲዩብ በሚመለከት ነገር እደግፋለሁ። ቲክቶክን ግን ሄሉን በሚመለከት ነገር ከዛሬ ጀምሬ አቆማለው። ምክንያቱም እኔ ክፏን አልፈልግም፣ በቃ በክፉ ነገር እንድትነሳ አልፈልግም። የሄሉ ደጋፊዎች ባለጌ ናቸው እንዲባል አልፈልግም። እኔ በጣም መልካም ስም ነው የነበረን፣ በጣም ሰው የሚቀናብን ግሩፕ ነው የነበረው። የነበሩ ብንንጃ በጣም ብዙ ሰው ይቀናብን ነበረ። ፍቅራችን ጥፋትን እንኳን ቢኖረን በውስጥ ነው የምናርበው፣ ምናምን። ለማንኛውም ሁላችሁም ወደ ራሳችሁ ተመለሱ። መልካም ምሽት ብያለሁ።